ቀጤ ተናገሪ። እሺ፣ እስቲ አንቺ ወደ ፊት ምን መሆን ትፈልጊያለሽ? በእነዚህ ጉዳዮች ላይ እንደው ተጽዕኖ ለመፍጠር ምን ያህል ዝግጅት ይዘሻል? ዳኛ ነው። በዳኝነት። እሺ፣ እናመሰግናለን። እሺ፣ ቀጤ ኢትዮጵያ ተሸለሚ ተሸለሚ በጣም እናመሰግናለን። በእውነት ተማሪዎች ለሰጣችሁ ዕድል መምህራኖቻችሁን ጭምር በጣም አመሰግናለሁ። ቀናችሁ ያማረ ይሁን ተግታችሁ ውጤት ለማምጣት የምትኖሩ የምትሰሩ የምትማሩ በምክንያት የምትመላለሱ ሆናችሁ ዋሉ። ዘመናችሁን በሙሉ ለምን እያላችሁ የምትጠይቁ ሁኑ። ለምንድን ነው የምማረው? ምን ለመለወጥ ከዛ አስቀጥሎ ከዛ አስቀጥሎ ከዛ አስቀጥሎ የሚሉ ጥያቄዎቻችሁ የእድሜ ልክ ለምን እንዲሆን እጋብዛችኋለሁ። የንባብ ባህላችሁን አዳብሩ። ሶስታችሁ መጽሐፍ የተሸለማችሁት ክበብ መስርቶ እና ጓደኞቻችሁን ከስራ አስከትሉ። የምትፈልጉትን ችግሮች ሁሉ ያለባችሁን ችግሮች ሁሉ ግለጹልኝ፣ እኔ እሰጣችኋለሁ። ከበድ ያለ መጽሐፍ ቢሆንም በእርግጠኝነት የምትለወጡበት ታሪክ የምትቀይሩበት መጽሐፍ ይዛችኋልና፣ በርቱልኝ። አመሰግናለሁ። ደህና ዋሉ። እግዚአብሔር ይስጥልኝ።